እንዴት ናችሁ? ውድ ቤተሰቦቻችን፣ ታላላቆቹ የአውሮፓ ክለቦችና እንደዚሁ ደግሞ ከትልቅ ተጫዋች ጋር የተያዘ ወቅታዊ ቡድን መረጃዎችን ጨምሮ ለእናንተ ውድ አድማጮቻችን ዝውውር ላይ ትኩረት ያደረጉትን መረጃዎች ጨምረን የምናደርስበት የስፖርት የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። በርከት ያሉ ጥንቅሮችን ነው በአውሮፓ ትልቆቹ ክለቦች የምናነሳው በተለይም ከ ዝውውርና ኮንትራት ከማስፈረም ጋር በተያያዘ በስፋት የፕሪሚየር ሊግ ክለቦች የስፔን ክለቦች እየሰሩ ይገኛሉ። አንድ ባንድ እንመለከታቸዋለን። የፔፕ ጋርዲዮላም ጋዜጣዊ መግለጫ ትንሽ ለየት ያለ ነገር ነው። በተለይም ከሊቨርፑል ጋር በተያዘ አንድ ሀሳብን አጋርተዋል። ከዛ በተጨማሪ ቼልሲ ቤት አንድ ትልቅ መረጃ እናደርሳቸዋለን። ማንቸስተር ዩናይትድ ወሳኝ ተጫዋች ለማምጣት እንቅስቃሴ እያደረገ እንደሆነ ተረጋግጧል፣ እንመለከተዋለን። በአርሰናል በኩል ተጫዋቾቻቸውን ለመተካት የሚደረግ ጥረት አለ። ምክንያቱም ወደ ሳውዲ ፕሮ ሊግ ሊሄዱ ይችላሉ የተባሉ በርከት ያሉ ተጫዋቾችን አርሰናልን ቤት እንደዚሁ ሰምተናል። ሁሉንም በቅደም ተከተል እናነሳቸዋለን። ውድ ቤተሰቦቻችን፣ የፕሪሚየር ሊግ ዋንጫ የሊቨርፑል ሊሆን ሰዓታት ብቻ ቀርተውታል። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ከኛ ጋር እንድትቆየው በአክብሮት ጋበዝ። ቪኒሽስ ጁኒየር በቅርቡ በሚወጣው ዘጋቢ ፊልሙ ለሪያል ማድሪድ ለመጫወት በቂ እንዳልሆንኩ ተሰምቶኝ ነበር በማለት ተናግሯል። ገና ቪዲዮ አልተለቀቀም። በቅርቡ ነው የሚወጣው ዘጋቢ ፊልሙ ግን አንዳንድ ምስሎቹ ተቀንጭበው እየወጡ ይገኛሉ። ቪኒሽስ ጁኒየር ሲናገርም ሪያል ማድሪድ ስደርስ ለአንዱ ጓደኝ እኔ ከነዚህ ሰዎች ጋር ለመጫወት በቂ ነኝ ብዬ አላስብም ብዬ ነግሬው ነበር ይላል ጥሩ ሰው እንደሆነ አይደለም የሚፈልጉኝ፣ ግቦችን እንዳስቆጥር ነው ሲለ ቪኒሺየስ ጁኒየር ለጓደኛ ያጋራ ሲሆን በሻምፒዮንስ ሊግ ፍጻሜ ጎል ሳስቆጥር ስቴዲየም ሲረበሽ ተሰምቶኛል። ከዛ በፊት እንደዚህ አይነት ነገር በሪያል ማድሪድ አይቼም አላቅም ብሏል። ከመጫወት ከጀመረ ጊዜ ጀምሮ በዘጋቢ ፊልሙ አስተያየታቸውን ከሰጡ የቀድሞ ተጫዋቾች መካከል ብራዚላዊ ናዛሬ ዴሌም አንደኛው ነበረ። የወደፊት የብራዚል ተስፋ ይለዋል የቀድሞ የቡድን አጋሩ ካረም ቤንዜማ ቪኒሺየስ ጁኒየር ለእኔ ቁጥር አንድ ነው ሲል ይደመጣል። እዛ ላይ ሙሉ ዘጋቢ ፊልሙ እንደነገርናችሁ ግንቦት 7/2017 ዓ.ም ለእይታ እንደሚበቃ ይታወቃል። ግን የተወሰኑ ክፍሎቹ ተቀነጫጭበው እየተለቀቁ ይገኛሉ። ለየት ያለው ነገር ለሪያል ማድሪድ ብቁ ነኝ ብዬ ያላስብም ነበር እዚህ በደረስኩ ሰዓት ብሏል። ከእሱ ጋር በተያዘ ግን አንድ የሚጠበቅ ነገር አለ። ያው የኮንትራት ማራዘሙ ጉዳይ ነው። አሁን እየወጡ ባሉ መረጃዎች፣ በተለይም ታማኝ የዜና ምንጮችም እንዳረጋገጡት ከሆነ ቪኒሺየስ ጁኒየር እስከ 2030ም በሪያል ማድሪድ የሚያቆየውን ኮንትራት ለመስማማት በቃል ደረጃም ጥሩ የሚባል ሁኔታ ላይ እንደሚገኙና ስምምነትም ለመድረስ በጣም እንደተቃረቡ ነው እየተነገረ የሚገኘው። በተለይም ፋብሪዞ ሮማኖ፣ ስካይ ስፖርት፣ ዴይሊ ሜል አረጋግጦታል። ምናልባት ኮንትራቱ እስከ 2029 ከሆነ ራሱም አንድ ዓመት የማራዘም አንቀጽ ይጨመርበታል ነው የተባለው። ቪኒሽስ ጁኒየር አስቀድሞም በሪያል ማድሪድ መቆየት እንደሚፈልግ አረጋግጦ ነበረም የሳውዲ ክለቦች ያመጡት በዓመት ከአንድ ቢሊዮን ዩሮ በላይ ያስገኝለታል የተባለ በአምስት ዓመት አንድ ቢሊዮን ዩሮ በላይ ያስገኝለታል የተባለ ኮንትራት አቅርበውለት እንደነበረ ይታወቃል። ለማንኛውም በሁለቱ አካላት መካከል በቅርቡ ከስምምነት እንደሚደረስ ተረጋግጧል እና ቪኒሽስ ጁኒየር በሪያል ማድሪድ ይቀጥላል። በዚህ ሲዝን በአውሮፓ አምስቱ ታላላቅ ሊጎች እንደ ባርሴሎና በርካታ ገቢ ያስቆጠረ ክለብ አናገኝም። ወደ 89 የሚጠጉ የላሊጋ ግቦች አሉት። ይህን የሚያክል ግብ ያስቆጠረው አንድም ክለብ የለም። በሁለት ግቦች ያንሳለ ለባየር ሙኒክ በጀርመን ቡንደስሊጋ ያስቆጠረው። ፓረሰን ጀርሜን 83 ግቦችን በፍራንስ ሊግ አስመለከተን። ሊቨርፑል 75 ግቦችን በፕሪሚየር ሊግ አስመልክቶ አራተኛው ቡድን ነው። ኢንተር ሚላን 72 ግቦችን አስመልክቶናል። በጣሊያን ሴሪኤ የባርሴሎና ነክል ግን ግብ ማስቆጠር ላይ ተካነ ቡድን አናገኝም። በተለይም በእድሜ ጠገቡ ሌዋንዶስኪ በጎልማሳነት እድሜውም በጣም ጠንክሮ እየተጫወተ ይገኛል። ከዛ በመካከለኛው በእግር ኳስ የመካከለኛው እድሜ ለሚገኘው ራፊኒያ አለ። ገና ታዳጊው ደግሞ ላሚን ያማል አለና በብዙ መንገድ ዘንድሮ ግብ ያስቆጠራሉ። ምናልባት የሄታፌ ጨዋታ ትንሽ ለክለቡ የከበደው ይመስል ነበር፣ ያው አንድ ለባዶ በሆነ ውጤት በዳኒ ኦልሞ ግብ እንዳሸነፉ ይታወቃል። የዩሌስ ኮንዴም የማረፊያ ቀን ሲጠበቅ ነበረ። አንድ መቶ አራት ተጫዋቾችን ያለ እረፍት ቋሚ ሆኖ ጀምሮ ነበረ ለባርሴሎና በሄታፌው ጨዋታ ላይ እንግዲህ ከአንድ መቶ አራት ጨዋታ በኋላ ሃንሺ ፊሊክ እረፍት ሰጥተውታል ከዚህ ተጫዋች ጋር በተያያዘ ግን በርካታ የፕሪሚየር ሊግ ክለቦችን ስም እየሰማ እንገኛለን በሩመር ደረጃ ነው እነ የፕሪሚየር ሊግ ቶፕ ሲክስ ከሚባሉ ክለቦች ጋር በተያያዘ ስሙ በስፋት እየተነገረ ይገኛል ለማንኛውም ተጫዋቹ ግን ባርሴሎናን በቀጣይ ክረምት ይለቃል ተብሎ አይጠበቅም አስደናቂ ተጫዋች መሆኑ ብቻ ሳይሆን የባርሴሎና ቁልፍም ተጫዋች ነው ዘንድሮ እንኳን ሃንስ ፊሊክ በአጠቃላይ በብሔራዊ ቡድን ጨምሮ ማለት ነው መቶ አራተኛ ጨዋታው እስኪደርስ አላሳረፉትም ነበረ ጋቢ በአንሶፋቲ እጅግ በጣም ደስተኛ ነኝ ብሏል። ምርጦ ወንድሜ ነው። እውነት ለመናገር ሱ ይሄ ይገባዋል ብሏል። እናም በጨዋታ ላይ በመሳተፉ ደስ ብሎኛል ብሏል። አንሶፋቲ ከረጅም ጊዜ በኋላ የሃንስ ፍሊክን ቡድን በቋሚነት ማገልገል ችሏል። በሰሞኑ እንደውም ላሚን ያማል ተቀይሮ እንዲገባ እድል እንዲሰጠው ለሃንስ ፍሊክ ራሱን የሰዋ ተጫዋች እንደነበረና መነጋገሪያ ነበር። ጋቢም እጅግ በጣም ደስተኛ ነኝ ተጫዋቹ ጊዜ በማግኘቱ ብሏል። ባርሴሎና ግን ነገሮች የሚከብዱት ቀን ቀስ በቀስ እየደረሰ መጥቷል። ከሶስት ቀን በኋላ ጀምሮ ጨዋታ ያደርጋል። ለተቀዳሚ ከሪያል ማድሪድ ጋር ኤል ክላሲኮ ጨዋታ ያደርጋል። ከዛ በሳምንቱ አጋማሽ ኢንተርን ይገጥማል። መልሶ ከኢንተር ሚላን ጋር ይጫወታል፣ የመልስ ጨዋታ። ከዛ በኤል ክላሲኮ መልሶ በላሊጋው ሪያል ማድሪድን ያገኛል። እንግዲህ እነኚህ አራት ፍልሚያዎች በሙሉ ወሳኝ ናቸው። አንዱ ዋንጫ ነው። ሁለቱ ጨዋታዎች የግማሽ ፍጻሜ የአውሮፓ ሻምፒዮንስ ሊግ፣ አንዱ ላሊጋውን ዋንጫ ለመወሰን የሚደረግ መርሃ ግብር ነው እና የባርሴሎና እንግዲህ አጣብቂኝ የመርሃ ግብር ከፊታችን ቅዳሜ ጀምሮ የሚጀምርም ይሆናል። በብዛት ጥራት ያላቸው ተጫዋቾች በመያዝ የፖርቹጋል ብሔራዊ ቡድን የሚወዳደረው የለም ይላል ካፉ። በተለይም በትላልቅ ክለቦች መጫወት የሚችሉ በብሔራዊ ቡድኑም ስመጥር የሆኑ ተጫዋቾች አሉ። ግን እነኚህ ተጫዋቾች ወደ ብሔራዊ ቡድን ሲመጡ የማይደምቁበት ምክንያት ይገርመኛል ይላል ካፉ። ለምን እንደሚጫወቱ አያውቁም ይመስለኛል። ለፖርቹጋል ሲጫወቱ ምናልባት ዓላማን ለማሳካት ምክንያት ያስፈልጋል። እኛ በ2002 የዓለም ዋንጫ ለሮናልዶ ናዛሪዮ እና ለሪቫርዶ ስንል ነው ያሳካ ነው ፖርቱጋልም የዓለም ዋንጫ ማሸነፍ ከፈለገች የግድ እንደዚህ አይነት ጥያቄዎች መጀመር ቡድን ውስጥ አለባቸው ብሏል ስለዚህ አሁን ደግሞ ለክርስቲያኖ ሮናልዶ ብለው ያንሱት አይነት ነገር ነው ካፉ እያለን የሚገኘው የፖርቱጋል ብሔራዊ ቡድን ግን ጥራት ያለው ስብስብ ብለው አወድሶታል ምናልባት የመጨረሻው የዓለም ዋንጫ ይመስላል ክርስቲያኖ ሮናልዶ የ2026ቱ በአሜሪካ በሜክሲኮ በካናዳ አዘጋጅነት የሚደረገው ለዛም እንግዲህ ካፉ ለሮናልዶ ሲሉ ያደርጉት ብሏል ሮናልዶ በእግር ኳስ ለበርካታ ክለቦች ሲጫወት በርካታ ግቦችን በማስቆጠር ራሱን በደንብ አሳይቷል። ለማንቸስተር ዩናይትድ በሁለት ዙር ተጫውቶ መቶ የፕሪሚየር ሊግ ግቦችን አስቆጥሮላቸው ነበረ። ታዲያ በዩቬንቱስ መቶ ግብ በሴሪ ያስቆጠረላቸው። ለማንቸስተር ዩናይትድ በሁለት ዙር መቶ ግብ ላይ ደረሰ። በሪያል ማድሪድም እንደዚሁ ተመሰ፣ ከመቶ በላይ ግቦች አሉት። ከፍተኛውም ግብ አስቆጣሪ ነው። 2022 ልክ በዚች ቀን ነበር ሮናልዶ በሶስት ሊጎች መቶኛ ግቡን በማስቆጠር በእግር ኳስ ታሪክ የመጀመሪያውም ተጫዋች የሆነባት ቀን ነበረች። በአውሮፓ ውስጥ ስመጥር የሆኑ ተጫዋቾች የኮንትራታቸው የመጨረሻ ሶስት ወራቶች ላይ ይገኛሉ ድቤተሰቦቻችን ትሬንት አሌክሳንደር አርኖልድን ማንሳት እንችላለን። ነሃንጌል ጎሜዝ፣ ዶሚኒክ ካልቨርት ልዊን፣ ካይለ ዎከር ፒተርስ፣ ካሉም ዊልሰን፣ ዳኒ ኢንግስ፣ ኤሪክ ዳይረን የመሳሰሉ እንግሊዛውያን ተጫዋቾች በነፃ ነው የሚገኙት። አርኖልድ እንኳን የሆልሞስት የሰዓታት ጉዳይ ወይም የጊዜ ጉዳይ ብቻ ይመስላል። እንደ ኦላ አይነ ያለ ተጫዋች በጥብቅ ይፈለጋል። ራሱ አርኖልድን ለመተካት ጆናታን ዴቪድ በማንቸስተር ዩናይትድ ጨምሮ በትልቅ ክለቦች በነፃ ሊገኝ ይችላል ተብሎ እየተጠበቀ ያለ ተጫዋች ነው። ሌሮይ ሳኔ፣ ጆናታን ታ፣ ቶማስ ሙለር፣ እንደ ኬቨን ደብሮይነ ያለ በአውሮፓ ምርጡ ተጫዋች ቶማስ ፓርቴ፣ እነ ታሪክ ላምፒቴ፣ ኦሊቨር ቦስጋል፣ አሌክሳንደር ላካዜቲ በርካታ ስሞች አሉ። ሌላ ትልቅ ስም እንጥቀስላችሁ፣ ሉካ ሞድሪችን ማንሳት እንችላለን። ክርስቲያኖ ሮናልዶ ነፃ ወኪል ነው የሚሆነው ከሶስት ወር በኋላ። ጆአ ሙቲኞ ይሁን የመሰሉ ድንቅ ፖርቱጋላውያን ተጫዋቾች አሉ። አርጀንቲና ብሔራዊ ቡድን ብንወስድ ዋልተር ቤኒቴዝ፣ አንጌል ዲ ማሪያ፣ ኒኮላስ ኦታሜንዲ፣ ኒኮላስ ታግላፊኮ፣ ዮዋን ኮሪያን የመሳሰሉ በጣም ምርጥ ተጫዋቾች በነፃ ወኪል ነው የሚገኙት። ከስፔናውያን ተጫዋቾች አዳማ ትራወሬ፣ ኮኬ፣ ጃቪ ፖንድ እንደዚሁም ሰርጂዮ ሬጌሎን ፓውሎስ አራቢያ ዴቪድ ዴሃ ሉካስ ቫስኬዝ ሱሶ ሆዋን ቤርናት ይገኛሉ። ከስዊደንያን ቪክተር ሌንድሎፍ ያው ማንቸስተር ዩናይትድን በነጻ እንደሚለቅ ይታወቃል። ከአውሮፓ ትልቅ ክለቦች ውስጥ ነኚህን የመሳሰሉ ትልቅ ተጫዋቾች በነጻው ኪል ላይ ይገኛሉ እና ከነኝ ውስጥ እናንተን ክለብ ቢቀላቀሉ ደስ የሚሏቸው የትኞቹ ናቸው? በሀሳብ መስጫ ሳጥናችን ላይ ልታሰፍሩ ትችላላችሁ። እነኚህ ተጫዋቾች ግን መዳረሻቸውን በተወሰነ መንገድ የታወቀዋሉ እንደ አርኖልድ ያሉ ተጫዋቾች ማለት ነው። የአስቶን ቪላ ዋና አሰልጣኙ ኡና ኤምሬ በማንቸስተር ሲቲ ጨዋታ በተመዘገበ ውጤት ደስተኛ እንዳልሆኑ ተናግረዋል። ትልቁን ጨዋታ የተሸነፉት ምንም ጥርጥር የለውም። ያሁን ባለቀ ደቂቃ ጨዋታውን ማሸነፍ ፈልገን ነበር ያሉት አሰልጣኝ ኡና ኤምሬ አቻ ውጤት እንኳን ተቀባይነት የለውም ብለዋልሳቸው እሳቸው በሽንፈቱ ማዘናቸውን ገልጸው፣ የፒኤስጂ ጨዋታ በመጨረሻ ደቂቃ ጎል ተቆጥሮብን ነበር ሁኔታው እንደዛ የተፈጠረው አሁንም በሲቲም በመጨረሻ ደቂቃ ጎል ተቆጥሮብን ነው ነገሮች የተወሳሰቡብን ብለዋል። ሽንፈቱንም አሳዛኝን ሲሉ ነው የገለጹት። እሳቸው ማይሰርቲ ለማስቆም ተፋለመናል፣ ነገር ግን የእነሱ አቋም ለእኛ የበለጠ ከፍተኛ ስጋትም ነበረና አድርገውብናል፣ ግን በጣም ያበሳጫል ብለዋል። እሳቸው ኢታድ ስቴዲየም ድረስ ሄደው እንግዲህ አስቶን ቪላዎች ራሳቸው 15ኛ ጨዋታቸው ነው ያለ ድል ሲመለሱና ነገሮች እዛ ሜዳ ላይ ለአስቶንቪላ እንኳን ጥሩ አይልነበሩም። በኢታሃድ ስቴዲየም ብዙ የፕሪሚየር ሊግ ግቦችን በማስቆጠር አሁንም የዋይኒ ማርክ ሩኒ ሪከርድ አልተነካም። ከዛ ቀጥሎ ሌስተር ሲቲ ጃሚ ቫርዲ አምስት ግቦች አሉት፣ ከሩኒ በአንድ ግብ ያንሳል። ዋይኒ ማርክ ሩኒ ወደ ስድስት የሚጠጉ ግቦችን ነው ማስቆጠር የቻለው ኢታሃድ ስቴዲየም ላይ። አሁን ራሽፈርድ አራተኛ ግቡን መድረስ ችሏል። ኢታሃድ ላይ በርካታ ግቦችን ያስቆጠረ ሶስተኛው ተጫዋች ከፈለገን የማንቸስተር ዩናይትድ ንብረት ግን በውሰት ላስቶንቪላ የሚጫወተው ማርከስ ራሽፈርድ ነው። አስቶንቪላን ካነሳን አሁንም የሮዘንበርጉን የአማካይ ስፍራ ተጫዋች በጣም አስደናቂውን ሴቨር ኔፓንን የ18 ዓመት ታዳጊ ነው ለማስፈረም በሚደረገው ጥረት ላይ ከየትኛውም ክለብ በተሻለም እንቅስቃሴ እያደረገን የሚገኘው ክለብ አስቶን ቪላ መሆኑን ታይም ስፖርት አስነበቧል። ይህ ተጫዋች ካስታወሳችሁ በጥር የዝውውር መስኮት ይታር ነበረ ወደ ኤምሬት ይመጣልም ተብሎ ሲጠበቅ ነበረ፣ ግን በዛው ነው ወደ ክለቡ ተመልሶ የነበረው። አሁን ለሮዘንበርግ እየተጫወተ ይገኛል። ቀጣይ ክረምት ላይ አስቶንቪላ አሁንም ዋነኛው ክለብ ሆኖ ቀጥሏል፣ ግን ምናልባት የተሻለ ፕሮፖዛል የሚያቀርብ ክለብ ካለ ግን ምናልባትም እቅዶቹን ሊመለከት ይችላል ተብሎ ይጠበቃል። በፕሪሚየር ሊጉ ዘንድሮ አስደናቂው ቡድን ኖቲንግሃም ፎረስት ነው። ትንሽ መንገጫገጫ ሳይ ወደ መጨረሻ አካባቢና አውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ በሚደረገው ጥረት ላይ ፈተና በስቶበታል። የመጨረሻዎቹም አምስት ጨዋታዎች ላይ ሲገኝ ግን ከዛ በፊት በነበሩት ሂደቶች ላይ በተለይ ፕሪሚየር ሊጉን ከ28ኛ ወይም 26ኛ ሳምንት መለስ ብለን ብናየው በጣም የተሻለው ቡድን የሚመስለው ኖቲንግሃም ፎረስት ነበረ። አሁን አራተኛ ደረጃ ላይ ተቀምጠዋል። አንድ ቀሪ ጨዋታ እጃቸው ላይ ያለ ካሸነፉ ወደ ሶስተኛ መመለስ ይችላሉ። በፕሪሚየር ሊጉ ግን እንደ ኖቲንግሃም ፎረስት ዝቅተኛ ኳስን ፖሰስ የሚያደርግ ቡድን የለም። ያለ ኳስ ምንም ችግር ያልገጠመው ቡድን ብሎታል ቲኤንቲ ስፖርትስ። በፕሪሚየር ሊጉ አራተኛ መገኘቱን ተከትሎ የአንጌል ፖስቴ ኮጎል ተተኪዎች ቁጥር ከፍ ብሏል። ያውሳቸው በአመቱ መጨረሻም ክለቡን እንደሚለቁ ይጠበቃል። በዋነኝነት ከዋንጫ ጋር በተያዘ የኤሮፕ ሊግን ዋንጫ ማንሳት ይችላል ቶትናም ግን፣ ያም ዋንጫ ላይ ያተርፋቸው ይችላል እየተባለ ነው እና እንደ አንድ ኤራው ላይ ያለ የበርንማውዝ አሰልጣኝ ቀድሞም ስሙ ሲያያዝ ነበረ። አሁን ደግሞ የፉልሃሙ ማርኮ ሲልቫ፣ የበርንሌ ስኮት ፓርከር በዋነኝነት ተይዟል። ስኮት ፓርከር በስድስት ዓመቱ ሶስት የሻምፒዮንሺፕ ክለቦችን ለፕሪሚየር ሊግ ያበቃ አሰልጣኝ ነው። ዘንድሮ በርንሌን ይዞት መጥቷል። ይህም አሰልጣኝ በዋነኝነት በቶትና መጩ ተደርጎ ተይዟል ነው የተባለው። ቀጣይ ክረምት ላይ የትኛው አሰልጣኝ ፖስቴ ጎጎሎን ይተካል ወይንስ ዳኒ ሌቪ ሀሳባቸውን ቀይረው ፖስቴኮ ጎሉን ተጨማሪ ጊዜ ይሰጧቸዋል የሚለውን የምንመለከተውም ይሆናል። የማንቸስተር ሲቲው ዋና አሰልጣኝ ጆሴፍ ፔፕ ጋርዲዮላ ቡድናቸው ባለፉት ጨዋታ ከፍተኛ ለውጥ ማሳየቱን ገልጸዋል። በእርግጥ ጥሩ አቋም ላይ ነው የሚገኘው። ከአውሮፓ ሻምፒዮንስ ሊግ ከተሰናበተ በኋላ ሲቲ ሁሉ ነገሩ የነበረው የአውሮፓ ሻምፒዮንስ ሊግ ትኬት በፕሪሚየር ሊግ በደረጃ ሰንጠረሹ ትኬቱን ቆርጦ ማለፍ ነበረ እና የተወሰኑ ቡድኑ ላይ ጥንካሬዎችን እያየን ነው ከነበረበት ድክመት አንጻር ማለት ነው። በመጨረሻ ደቂቃ ግብ አስቆጥረው ነበረ። ማሸነፍ የቻሉ ሶስት ነጥቡ ለእኛ በጣም ወሳኝ ነበረ፣ ያችን ወሳኝ ነጥብም ማሳክተናል ሲሉ ተደምጠዋል። ፔፕ ጋርዲዮላ አስቶን ቪላ ከፕሪሚየር ሊግ ምርጥ ቡድኖች አንዱ ነው። እነሱ እንዴት እንደሚጫወቱ ባለፈው ሳምንት ፒሲጂን ላይ ሲጫወቱ ተመልክቻሉ ያሉት ፔፕ ጋርዲዮላ በጣም ፈታኝ ቡድን ነበር ብለውታል። አሰልጣኝ ፔፕ ጋርዲዮላ አክለውም ከበርነማውዝ ጨዋታ በኋላ ቡድኑ በደንብ ተቀይሯል ሲሉም ነው የተደመጡት። ሲቲ ቤት ግን አንድ ሰው ቀስ በቀስ ወደ ተጠባባቂ ወንበር መውረድ ጀምሯል። ፊልፋደን ከተመለከታችሁት፣ ይህ ተጫዋች ለመጨረሻ ጊዜ ማንቸስተር ዩናይትድ ጋር ነው ጨዋታ ሲያደርግ የተመለከት ነው። በኤፕሪል ወር ውስጥ አጠቃላይ በኤፕሪል ወር ውስጥ ማንቸስተር ሲቲ ወደ አራት የሚጠጉ ጨዋታዎችን አደረገ። ከሌስተር ሲቲ ጋር በነበረው ሌስተር ሲቲ ሁለት ለባዶ ባሸነፉበት ጨዋታ ላይ ተጫዋቹ ተጠባባቂ የሆኑን፣ የጨረሰው በማንቸስተር ዩናይትድ ጨዋታ ላይ በዚህ የመጫወቻ ክፍለ ጊዜ ወደ 57 ደቂቃ ያጫወቱት 61 ሬቲንግ አገኘ፣ ተቀይሮ ወጣ። በኤቨርተን ጨዋታ ሁለት ለባዶ ሲቲ ሲያሸንፍ ተጠባባቂ ነበረ። በዚህም ሳምንት አስቶንቪላ ሁለት ለአንድ ሲያሸንፉ ተጠባባቂ ሆኖ የጨረሰውና ቀስ በቀስ ፊልፎደን ከፔፕ ጋርዲዮላ ስብስብ ውስጥ መቀነስ ጀምሯል። ምናልባት ኮል ፓልመርን ለቼልሲ ያሳለፈው ሲሰጡ ፊልፎደን ላይ ተማምነው ነበረ የፕሪሚየር ሊግ የዓመቱ ምርጥ ተጫዋችን የሚያሸነፈ ተጫዋች እንደነበር አይዘነጋም። ግን በአቋም መውረድ ምክንያት ወደ ተጠባባቂ ወንበር እያወረዱት ነው። እሳቸው ፔፕ ጋርዲዮላ አሁን ላይ በጣም ወሳኙ ተጫዋቻቸው ጀሬሚ ዶኩ እንደሆነ ተናግረዋል። እሳቸው በተለይም የመጨረሻዎቹ አምስት ሜትር ላይ በተቃራኒ ፍጹም ቅጣት ምት ውስጥ ፍጹም የተለየው ተጫዋች ነው፣ እሱን ማቆም በጣም ከባድ ነው ብለዋል። እናም ጀሬሚ ዶኩ ለእኔ ብቻ ሳይሆን የአውሮፓ ምርጡ ተጫዋች ነው ብለዋታል። በዚህ ሰዓት ጀሬሚ ዶኩ ድሪብል ላይ አይታማም። ተጫዋቾችን ይቀንሳል፣ ፈጣን የሚባል አይነት ተጫዋች ነው። እሳቸውም በመጨረሻ አምስት ሜትር አደገኛው ተጫዋች ብለውታል። ኤኬ ጉንዶዋን በርካታ የዝውውር ጥያቄዎች እየቀረቡለት ይገኛሉ። በዋነኝነት ከቱርክ አካባቢ ነው። በተጫዋቹ በኩል ግን አሁንም በሲቲ ቤት የመቆየት ፍላጎት አለው እየተባለ ነው። በተጨማሪም ምንም ጫማ የመስቀል እቅድ የሌለው ሲሆን ኮንትራቱ እስኪያበቃ ድረስም በኢታድ የመቆየት እቅድ አለው። ተጫዋቹ በማንቸስተር ሲቲ ቤት ግን የመቀጠሉ ነገር እርግጥ አይደለም ተብሏል። እሳቸው ፔፕ ጋርዶላ በጣም ከሚወዱትና ከሚያደንቁት ተጫዋቻቸው አንደኛው ቢሆንም ኬቨን ደብሮይ ነው ያለ ተጫዋችን እንኳን ኮንትራቴን አራዝሙልኝ ብሎ በራሱ የለመናቸውን ተጫዋች ቀንሰውታልና ና የኬ ጉንዶዋንም ጉዳይ የሚቀር አይመስልም። እሱ ግን በርካታ የዝውውር ጥያቄዎችን እስካሁን ድረስ አልተቀበላቸውም። የቀድሞ የቼልሲ እግር ኳስ ክለብ ባለቤት ሮማን አብራሞቪች ስለ ቼልሲ ሽያጭ እና ከሽያጩ ጋር በተያዘ ጉዳይ በቅርቡ በሚወጣው መጽሐፋቸው ላይ መረጃን እንዳወጡ ነው ይፋ የተደረገው። ሮማን አብርሃሞቪች ከሩሲያ መንግስት ጋር ባላቸው ግንኙነት እንግሊዝ መንግስት ወደ ሀገሪቱ እንዳይገቡን ማገዳቸው ይታወሳል። በዚህም ሮማን አብርሃሞቪች ክለቡን በ2.2 ቢሊየን ፓውንድ ለአሜሪካው ባለሀብት ቶድ በሆሊ መሸጣቸው ይታወቃል። ሮማን አብርሃሞቪች በመጽሐፋቸው የሽያጭ ሁኔታዎችና ተያያዥ ጉዳዮች ላይ እንደዚህ ማካተታቸው ፋ የተደረገው። የቼልሲ እግር ኳስ ክለብ ሽያጭና እገዳዎቹ የሚል ርዕስ እንዳለው የተገለጸው መጽሐፍ በቀጣይ ወር ለአንባቢዎች ይደርሳል ተብሎ ይጠበቃል። ቼልሲ በሳቸው ስር በነበረ ሰዓት የነበረውን ስኬት በርካቶች እናስታውሳለን። ከእሳቸው መውጣት በኋላ ቼልሲ ዋንጫ አልተመለከተም። ፕላስ የዋንጫ ጉዞ ብቻ ሳይሆን ቸልሲ ከዝውር ጋር በተያያዘም ተገቢ ሂደትን አልተከተለም፣ በሚል ራሱ ምርመራ እየተካሄደበት እንደሆነም ይታወቃል። ና የእሳቸው መውጣት ብዙ ነገር ክለቡን ሲያመሳቃቅሎት ነበር። ለማንኛውም በመጽሐፋቸው ድብቆቹን የቼልሲ ሽያጭ ጉዳይ በተመለከተና ስለ ቼልሲ የሚሉት ነገር አለ። መጽሐፉ እንደወጣ ደግሞ እኛ መረጃውን ከስር ከስር የምናጋራችሁ ይሆናል። ጆርዳን ሄንደርሰንን ፊሊፔ ኮቲኖን በተመለከተ ጆርዳን ሄንደርሰን የሚለው ነገር አለ። በተለይም ክለቡን የለቀቀበትን ሰዓት በተመለከተም እንዲ ያጋራው ነገር አለ። ባለቀ በመጨረሻ ሰዓት ያንን ማድረጉ ለሱ በዛን ጊዜ ትክክል ነበር ብዬ አስባለሁ። በዛን ጊዜ ውስጥ ባርሴሎና ብትመለከቱም ትልቅ ሽግግር በማድረግ ላይ ነበሩ። ከጊዜ በኋላ ግን ሜሲና ይኔሽታ ክለቡን ሲለቁ ነገሮች በባርሴሎና ቤት መበላሸት ጀመሩ። ምናልባት ፌሌፔ ኮቲኒሆ በዛ ጊዜ እዚያ በሄደበት ሰዓት በጣም ነገሮች ጥሩ እየሄዱለትም አልነበረም። የእሱ ውድቀት ምክንያቱ ባይገባኝም ነገር ግን እንደ ቡድን ባርሴሎና ማሽቆልቆል የጀመረበት ምክንያት ነው ብሏል። በእርግጠኝነት ከልብ ከምወዳቸው ተጫዋቾች መካከል አንዱ ነበር። ሁሉም ነገር አብሬው የመጮት ሁሉም አብሮት የመጮት ፍላጎት ነበረው። እኔም ያ ፍላጎት ነበረኝ። አሁንም ቢሆን በብራዚል ሊግ ሲጫወት ስመለከተው አሁንም ከአስር ዓመት በፊት ሲያደርግ ያየውትን ነገር እየሰራ ነው። የማየውም ነገር ለየት ያለ ተሰጦ ነው። እኔ ከሱ ጋር አብሬ እስከቆየበት ጊዜ ድረስ የእሱ የቡድን አካል በመሆኔና ከሱ ጋር በመጫወቴ በመቻሌ በጣም ደስተኛ ነኝ፣ ብለዋል ጆርዳን ሄንደርሰን። ፌሊፔ ኮቲኒዮ ግን የለቀቀበት መንገድን በማለዳው መረጃችን ላይ አደርሳናቸዋል። ትክክለኛ ውሳኔ ለመሆኑ ውጤቱን አይተነዋል፣ ግን ክሎፕ ራሱ እስከ ዓመቱ መጨረሻ ቢያንስ እንዲቆይ ሲማጸኑት እንደነበረ አይዘነጋም። ስቴቨን ባስቲች ከሁሉም የላሊጋ አማካዮች ከፍተኛው በአማካኝ የክሊራንስ መጠን ያለው ተጫዋች ነው። በዘጠና ደቂቃ ወደ ሰባት ክሊራንስ ይፈጽማል። ከዛ ውጭ ደግሞ ከፍተኛ የተሳካ የመከላከል ንጻሬም አለው በዘጠና ደቂቃ። ይሄ በአማካኝ ስፍራ ላይ ከሚጫወቱ ተጫዋቾች አንጻር ነው። ከአሁኑ በኋላ እንግዲህ በሊቨርፑል ቤት ስድስት ቁጥር ከማምጣት ስቴቨን ባስቲችን ወደ ቡድኑ መመለስ ምናልባት ሪያን ግራቨንበርችን የሚያግዝ ሌላ ሰው ማግኘት ይችላሉ። ገና ወጣት ነው። ያው የዋታሩ ኢንዶ ቆይታ እንኳን የተረጋገጠ አይደለም። ምናልባት በዚህ ዓመት መጨረሻ ክለቡን ሊለቅ ይችላል ተብሎ ይጠበቃል። እንደ አማራጭ ግን ይህ ተጫዋች ለቡድኑ ግልጋሎት መስጠት እንደሚችል አሁን በውሰት እየተጫወተ በሚገኝበት ላሊጋ በደንብ እያሳየም ይገኛል። አሌክሲስ ማካሊስተር በሊቨርፑል ቤት ጥሩ ነው ሁሉ ነገር ምንም የጎደለም ነገር የለም ብሏል። በዚህ ክለብ ውስጥ ትልቅ ክብራለኝ ለክለቡም ለደጋፊውም ትልቅ ክብራለኝ እና ለሌሎች ክለቦች ስለ ሌሎች ክለቦች ማውራት አልፈልግም። አሁን እኛ ትኩረት የምናደርገው ራሳችን ላይ ነው ብሏል እና በራሳችን መንገድ ሁሉንም አሳክተናል፣ የተገኘው ነገር በሙሉ በእኛ ጥረት ነው ብሏል። አሌክሲስ ማካሊስተር ስለሌሎች ክለቦች ማውራት አልፈልግም ሲል ከአርሰናል ጋር በተያያዘ ለቀረበለትም ጥያቄ ነበረ። ፔፕ ጋርዲዮላም ስለ ሊቨርፑል ያሉት ነገር አለ። ሊቨርፑል የሊጉ ሻምፒዮን ነው፣ እናም በሊጉ ያደረጉት ነገር በሙሉ አስደናቂ ነው። በእርግጥ ዘንድሮ ፕሪሚየር ሊጉ ላይ ብዙ ጠንካራ ቡድኖች ነበሩ። ሊቨርፑል ግን ነጥሮ የወጣው ቡድን ነው፣ ይገባዋል የፕሪሚየር ሊጉ ዋንጫ፣ ብለው ያው እንግዲህ ለሊቨርፑልም አድናቆታቸውን ገልጿል ፔፕ ጋርዲዮላ። ማንቸስተር ዩናይትድ ባለፈው ክረምት የመጨረሻ ቀናቶች ጀምሮ የአታላንታውን የደርሰንን ላይ ፍላጎቱን ሲያሳይ የነበረ አሁን ግን በስፋት ነው እየተንቀሳቀሰ የሚገኘው። ማንቸስተር ዩናይትድ ምናልባት በእንግሊዝ ፕሪሚየር ሊግ ዘንድሮ ቼልሲ ነው ገና የዝውውር መስኮቱ ሳይከፈት ተጫዎችን የግሉ ማድረጉን ያረጋገጠው ያው በይፋ ለቼልሲ መጫወት ባይችሉም ማለት ነው። ማንቸስተር ዩናይትድ እንደዚህ አይነት እንቅስቃሴዎችን እያደረገ ይገኛል። ምናልባት የሚጠበቀው በዩናይትድ በኩል የማያትያስ ኩና ነው። ግን የኢንደርሰንም ጉዳይ ተመሳሳይ ነው። አጥብቀው እየሰሩበት ነው። ከወደ ጣሊያን የሚወጡ የመረጃ ምንጮችም በሚቀጥለው ሳምንት ከዚህ ዙር ጋር በተያዘ የተወሰኑ መሻሻሎችን እናያለን እያሉ ነው። ማንቸስተር ዩናይትዶች ከአምና ጀምሮ ሲከታተሉት የነበረውን የደርሰንን ማግኘት ከፈለጉ ግን ከ50 ሚሊዮን ዩሮ በላይ ማቅረብ ይጠበቅባቸዋል ለአታላንታ። በእንግሊዝ ፕሪምየር ሊግ 33ተኛ ሳምንት መርሃ ግብር ማንቸስተር ዩናይትድ በወልቭስ ሽንፈት ገጥሞት ነበረ። ግን እንደ ቡድን ሽንፈት ቢገጥመው በተናጠል ግን የተወሰነ አስደናቂ ነገሮችን ያሳዩ ተጫዋቾች ነበሩ። አንደኛው ታይለር ፍሪድሪክሰን ነው። በ33ኛ ሳምንት በነበሩ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ላይ 12 የአንድ ላንድ ግብቶችን ያሸነፈ ብቸኛው ተጫዋች ነው። ውድ ቤተሰቦቻችን ማንቸስተር ዩናይትድ ቤት አሁን ሩበን አሞሪም የራሳቸውን ቡድን ለመገንባት በሚያደርጉት ጥረት ላይ ከዙር በተጨማሪ እነኛ አይነት ወጣት ተጫዋቾችን ጊዜ መስጠታቸው ምናልባት ማንቸስተር ዩናይትድ በሚቀጥለው ሲዝን ዋንጫን በተራቡና መጮትን በሚሹ ተጫዋቾች ሊሞላ ይችላልና ጊዜም ተጫዋች እድገት ከአሁኑ በበርካቶች ዘንድ መነጋገሪያ ሆኗል። ሌላው የኔዘርላንድ አጥቂ ጆሽኳ ዜርኪዚን ጉዳይ በተመለከተ ነው። አሁንም እርግጥ የሆነ ነገር የለም። ምናልባት የዜርኪዚ ግን በዩናይትድ ወቅታዊ መሻሻል ጉዳቱ ምናልባት ተጽዕኖ ካላሳደረበት በስተቀር በዩናይትድ ሰዎች እንደ ጥሩ ነገር ተቆጥሮለታል እና ይህንን ተጫዋች ከመሸጥ ይልቅ በቡድኑ ማቆየት በዋነኝነት አሁንም በቅር ተይሷል። ዩናይትዶች ዜርኪዚን የሚሸጡት እጅግ በጣም ከፍ ያለ ገንዘብ እና በዚሁ ደግሞ እሱን መተካት የሚችሉበት አጋጣሚ ካለ ብቻ ነው ተብሏል። ዜርኪዚያው ንጹህ የ9 ቁጥር አጥቂ ተጫዋች እንዳልሆነ ይታወቃል። ንጹህ የ9 ቁጥር አጥቂ ተብሎ ዩናይትድ ቤት የሚጠቀሰው አሁን ራስመስ ሃይልንድ ብቻ ነው። ግን ዜርኪዚም የዘጠኝ ቁጥር ሚናን ወስዶ በተደጋጋሚ ሲጫወት ሲሰለፍ ተመልክተናል ሞር ወደ ግራ ያደላ አሊያም በአስር ቁጥር ቦታ ላይ ሲጫወት ግን ምቾት የሚሰጠው ተጫዋች እንደሆነ ይናገራል እሱ ግን አስር ቁጥር ቦታ ላይም በተለየ መንገድ ተጫዋች ነኝ ብዬ አላምንም ይላል ዩናይትዶች ወቅታዊ መሻሻሉን ቢወዱለትም ጉዳቱ አሳሳቢ ነው ተብሏል በርካታ ክለቦች በተለይም ከወደ ጣሊያን አካባቢ ፍላጎት እሱም ላይ እያሳዩ ይገኛሉ የመድፈኞቹ የመሃል ሜዳ ተጫዋች ጆርጂኖ በሳውዲ አረቢያ አዲስ ክለብ እየተፈለገለት እንደሚገኝ የሀገሪቱ መገናኛ ብዙኃን አስነብበዋል። በትላንትናው ዕለት ወደ ሳውዲ ሮሻን ሊግ ማደጉን ያረጋገጠው ኒዮም ክለብ የጆርጂኒዮ ዋነኛ ፈላጊ ሆኖ በቀበሏል የተባለው ኒዮም እግር ኳስ ክለብ በቡድን ውስጥ ሰይድ ቤን ረሃማ እና አህመድ ሄጋዚን የመሳሰሉ እውቅ አውሮፓ ውስጥ የተጫወቱ ተጫዋቾች አሉት። ታዲያ ጆርጂኒዮ በሳውዲ አረቢያ አዲስ ክለብ ሊቀላቀል ይችላልም እየተባለ ነው። ይህ ተጫዋች በብራዚልም ክለብ እንግዲህ ሰሞኑን ድርድር ሲያደርግ እንደነበረ እናስታውሳለን። ረብጣ ብሮች ያሉት ብራዚል አይደለም፣ ሳውዲ ፕሮ ሊግ ውስጥ ነው። ምናልባት ከዚህ ከአዳጊው ክለብ ኒዮም እግር ኳስ ክለብ በተለየ ሌሎች ውስጥ ክለቦች ምን አይነት ጥያቄ ያቀርባሉ የሚለው ምናልባት እዚህ ዝውውር ላይ ተጽዕኖ ሊፈጥሩ ይችላል። አርሰናል ከጆርጊኖ ይልቅ ደጋፊዎቹ በዋነኝነት የቶማስ ፓርቴን ቆይታ ነው እየተመኙ ያሉት። በአርሰናል ቤት ታዲያ ይህን የመሀል ሜዳ ክፍል ለማጠናከር በርካታ አማራጮችን ይዘው ሰርተዋል። የማርቲን ዙቤሜንዲ ጉዳይ እስካሁን አዲስ ነገር የለውም። አንድሪያ ቤርታ መምጣታቸውን ተከትሎ ምናልባት ቡድኑ ወደ ብሩኖ ጉማሬሽ ይዞራል ተብሎ እየተጠበቀ ነበረ። እስካሁን በትልቅ ደረጃ እንቅስቃሴ የነበረው ከብሩኖ ጉማሬሽ ይልቅ ከማርቲን ዞቤ ሜንዲ ጋር ነው። እሳቸውም ከመጡ በኋላ ከቅርብ ሰዎቹ ጋር ውይይት ማድረጋቸው ተረጋግጧል። ከሪያል ማድሪድ ጋር ስሙን ብንሰማ ሪያል ማድሪድ ጋር በተያያዘ በሩመር ደረጃ ካልሆነ በስተቀር በክለቡ ይፋ ምንም አይነት ፍላጎት አልተነገረም። ምናልባትም የአንድሪያ ቢርታ መምጣት አርሰናል ቤት የተወሰኑ የቀየራቸው አብዮቶች በዝውውሩ ላይ እንዳሉ ሆነው ዙቤሜንዲን በዋነኝነት የተያዘው ነው። ከሰሞኑ ደግሞ በማይክል አርቴታ ራሱ የሚደነቀው ተጫዋች ውሃን ሳንስሄቴን አለ። በጣም አስደናቂ ጊዜን እያሳለፈ ነው። 15 ግቦችን በላሊጋ ያስቆጠር አማካኝ ነው። ቶማስ ፓርቴን የሚሆን ዦርጊኒዮን ለመተካት በአማራጭነት በአርሰናል ቤት የተያዙ ናቸው። ፊት መስመሩን ለማጠናከር በዌስት ሃም ዩናይትድ በመቶ መጨረሻ ለ ሶስት የተለያዩ አይነት የዝውውር መስኮት የቀረበ ተጫዋች አለ። ለእንግሊዝ ፕሪሚየር ሊግ ክለቦች፣ ለአውሮፓ ክለቦችና ለሳኡዲ ክለቦች የቀረበ የውል ማፍረሻ አለ። ግን ትልቅ የሚባል ነው። ከ80 ሚሊዮን ፓውንድ በላይ ነው። አጠቃላይ እዚህ ተጫዋች ዝውውር ሂሳብ አርሰናል እዚህ ዝውውር ላይም ስሙ አለ። ቸልሲም ሊቨርፑልም ጨምሮ በርካታ ስሞችን እየሰማን ነው። ግን አብዛኞቹ የመረጃ ምንጮች ከጥቅማ ጥቅም ጋር በተያያዘም የሳኡዲ ፕሮ ሊግ መዳረሻው ሊሆን ይችላል እየተባለም ይገኛል። የዚህም ተጫዋች አርሰናል ከክሪስታል ፓላስ ዛሬ ምሽት በኤምሬትስ ስቴዲየም የምንመለከተው ጨዋታ ነው። ብዙ ነገሮችን መወሰን የሚችለው ጨዋታ እንደሆነ ይታወቃል። የሊቨርፑል ደጋፊዎችም ልክ እንደ አርሰናል ደጋፊ ሁሉ ቁጭ ብሎ የሚታደሙት ጨዋታ ነው። ከጨዋታው ጋር በተያያዙ የተወሰኑ መረጃዎችን ለማድረስ ያክል አርሰናል በክለብ ውስጥ እንደ ጋብርኤል ማጋሌሽ፣ ጋብርኤል ጄሱስ፣ ካይ ሃቨርትዝ እና ቶሚያሱን የመሳሰሉ ተጫዋቾች በጉዳት አያገኛቸውም። በክሪስታል ፓላስ በኩል ቤነ ቺልዌል ይህ ጨዋታ እንደሚያልፈው ኦሊቨር ግላስነር አሳውቀዋል። ቼድ ሩያድ እና ቼኪ ዶኮሬም እንዲሁ ጨዋታው ውጪ መሆናቸው መሆናቸውን የተረጋገጠው ክሪስ ሪቻርድስ ደግሞ በቀይ ካርድ ቅጣት ምክንያት በዚህ ጨዋታ ላይ አርሰናልን በሚገጥመው የፓላስ ስብስብ ውስጥ እንደሌለም ተነግሯል። ክሪስታል ፓላስ ባለፉት 31 የኤምሬትስ ስቴዲየም ጨዋታ ያላቸው ድል መጠን አንድ ብቻ ነው። አርሰናል ከክሪስታል ፓላስ ጋር በሁሉም ውድድሮች ባረጋቸው ያለፉት ስድስት ጨዋታ ራሱ ሃያ ግብ ፓላስ ላይ ያስቆጥሯል። ይሄ ጠንካራ ቡድንነቱ አርሰናል እንደው የተወሰነ እየተገለጠ የመጣው በፓላስን ከሜዳ ውጭ ጭምር ሴልሁርስት ፓርክ ድረስ ሄዶ ሲገጥመው ከአምና ጀምሮ በርካታ ገቢ ያስቆጠርበታል። አርሰናል ቀድሞ ግብ አስቆጠረባቸው ያለፉት 42 የፕሪሚየር ሊግ ጨዋታ በተለይም በኤምሬትስ ስቴዲየም ምንም አይነት ሽንፈት ቀምሶ አያቅም፣ 36 ድል፣ ስድስቱ አቻ ናቸው። ጋብርኤል ማርቲኒሊ ከየትኛውም ተጋጣሚ በበለጠ ክሪስታል ፓላስ ላይ በርካታ የፕሪሚየር ሊግ ግቦች አሉት። ወደ ስድስቱ አስቆጥሮባቸዋል በ ሊግ ጨዋታ አምስቱን አስቆጥሯል። ዴክላን ራይስ በኤምሬትስ ባደረጋቸው ያለፉት ወደ ስምንት የሚጠጉ ጨዋታዎች ሰባት የግብ ተሳትፎን አድርጓል። አራት ግብ እና ሶስት አሲስት። በተለይ መማሪዱን የምንረሰው አይደለም። ክሪስታል ፓላስ ዛሬ ድል የሚያደርግ ከሆነ ከሶስት ተከታታይ ከሜዳ ውጭ የደረሰባቸው የሊግ ሽንፈት በኋላ እንግዲህ 14 ወራት በኋላ ለመጀመሪያ ጊዜ ነው አርሰናል የሚሸነፈው። ፓላስ ካሸነፈ ያርሰናል ይሄ ሪከርድ ብቻ አይደለም የሚሰበረው አርሰናል ተሸንፎ ሊቨርፑል ዋንጫ ያነሳል። ይህ እንዲሆን ማይክል አርቴታ አይፈልጉም። ሊቨርፑል በራሱ መንገድ ዋንጫውን እንዲያነሳ እንጂ የአርሰናል መሸነፍ ለሊቨርፑል የዋንጫ ምክንያት እንዲሆን ማይክል አርቴታ እንደማይፈልጉ ተናግረዋል። ኦሊቨር ግላስነር ከአርሰናል ጋር ለመገዳደር በአቋምም በሆነ በአእምሮ የተሻለን መሆን አለብን። ሁለቱ ቡድኖች ለማሸነፍ እንደሚገቡ ጠብቃለሁ። አርሰናል ጠንካራ ቡድን ነው። ይህ የተገነባበት መንገድም ያውቀዋለሁ እና ብዙ እንጠነቀቃለን። ከእንደዚህ ዓይነት ትልቅ ቡድኖች ጋር መጫወት ግን ለእኛ በጣም ምርጡ አጋጣሚም ብለውታል። ራያ፣ ቲምበር፣ ሻሊባ፣ ኪር፣ ስኬሊ፣ ፓርቲ፣ ራይስ፣ ኦዴጋርድ፣ ንዋኔሬ፣ ሜሪኖ፣ ማርቲኔሊ ይጠበቃሉ። ምናልባት ሳካን ከጉዳት ለመጠበቅ እዚህ ጨዋታ ላይጠቀሙት ይችላሉ ተብሎ ይጠበቃል። በፓላስ በኩል የተለመደውን ሄንደርሰን፣ ላክሮክስ፣ ሲን፣ ሙኒዝ፣ ዋርተር፣ ዩስ፣ ሚሄል ሳር፣ ኤዜና ማቴታም በጨዋታው ላይ ይጠበቃሉ። ያለፉትን ውጤቶች በሊጉ ካየን አርሰናል በአሸናፊነት ሶስት ጨዋታ ደምድሞ ሁለታቸው ወጥቷል። በክሪስታለ ፓላስ በኩል ሁለታቸው ወጥቶ አንድ አሸንፎ ሁለት ጨዋታዎችን ተሸንፏል። በርካቶች ቅድመ ግምታቸውን ለአርሰናል ሰጥቷል። እናንተስ ለማን ሰጣችሁ? በሀሳብ መስጫ ሳጥናችን ላይ ያስፍሩልን። ቤተሰቦቻችን ከእኛ ጋር ስለነበራችሁ ከለብ ከለብ ነው የምናመሰግነው ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን አሰባስበን ይዘንላችሁ እንመጣለን። ለነበረን ጊዜ ከእኛ ጋር ለነበራችሁትም ሁሉ ምስጋናችን እናቅርበን። የአሁኑን ዜጋ ቋጨን።